ዘውጁና ዘውጁና ሰሞኑን ሚዲያ ላይ የተቀባበሉትን እስታዝ እስከ ማውራት ድረስ ማለት ነው ዘውጅ የፈለጋችሁ ሰው አቦ ብስሚላና ዘውጃ አናአላ ታድያ አንተ ባለ ትዳር ነህ ዘውጅ ለፈለጉት ነው እንጂ ያልኩት ሀምሳ ሴቶች ስልሳ ሴቶች በቲክቶክ ላይ ዘውጁና ስላለ አይኒ ብላችሁ ያለ ሰዋለሁ ምን አረጉ በፊት ሰላማዊ ሰልፍ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የረጃል እንደ ሀያት ቤተሰቦች ሰላም ናችሁ? ሰላማችሁ ባላችሁበት ቦታ ብዝት ትርፍላል። ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ጠፍተን ነበረ፣ እንደዚህ ቪዲዮ መቅዳት ጠፍተናል። ለምን ጠፋችሁ ብላችሁ ነው ማለት የቻናላችን ቤተሰቦች እንግዲህ እንግዲህ ቻናላችን ቤተሰቦች ፍቅር በፍቅር ልጄ እንዳታየኝ ላላሲገጣ እንዴት ናችሁ? እንዴት ናችሁ? ማነው ጎበዝ ግን እንደዚህ ያለ ማዲስ ቪዲዮ መችናችንም ጎበዝ ነን። በአዲስ በአዲስ ቪዲዮ ተመልሰን መጥተናል። ለምን ጠፋችሁ ብላችሁ ሰው ራሱ አትጠይቁም አይደለም? ስንት አመት አብረን ኑረ ስንት አመት አብረን ማን ስለሆነ፣ ማን አንተ ታዋቂ አይደለም። ምን አለ ማን ይፈልጋል? ያ ከ50 ሺ በላይ ሰብስክራይብ ያለ ሰው ነው። ሰብስክራይብ እያነሳችሁ ሂዱ፣ እሺ፣ ሰብስክራይብ እያረጋችሁ ሂዱ። ዛሬ መልክቴ ይሄ ቪዲዮ ላይክ እያረጋችሁ ለኔ ሰብስክራይብ እያረጉኝ ሰዎች አድርሱ። ሰብስክራይባችሁ አንሱ፣ አልፈልገውም ሰብስክራይብ ያረጋችን ሰዎች ግን የት አላችሁ? ተረጋጊ፣ ምን ነው ምን አላችሁ በህይወት ምን አጠፉ ማለት ሰብስክራይብ አረጉኝ፣ ግን አስተውሱኝ። አዎ ሰብስክራይብ ለመጀመሪያ ሰብስክራይብ ማድረግ ለመከታተል ነው አይደለም። አሁን ለመከታተል ደግሞ እናንተ ልትከታተሉ፣ እኛ አዲስ ነገር እናወጣለን። አዎ እናንተ ምትከታተሉ፣ እናንተ ዝም ስትሉ ደግሞ ዝም እንላለን። እንደውም ይጠፋብናል እንጂ የምናመጣ ነገር ነገር ይረሳለን። ላላ አካላት ነይ ረጃሉ ፕራንክ እሰራዋለሁ ዛሬ፣ ረጃሉ ፕራንክ እሰራዋለሁ ዛሬ፣ ሀያትን ፕራንክ እሰራታለሁ ብትኑሮ እ እ አላቶል ፕራንክ እምትለዋል። በቃ ርዕስ አይተው ራሱ ቪዲዮን ይነኩታል። እ እኛጋ እኛ አሀ ተጣልተን ነበር። ያሁን ራሱ ፕራንክ እንጀምራለን ልትይመስለኝ አንጀምራ። ብቻ ዱንያ ማክፋይ ለጥላላ ነው የምንሄደው። እንደዚህ እያለኝ ደግሞ አንድ ነገር፣ አዲስ ነገር አለ። ሰሞኑ ብዙ ሰዎች ቲክቶክ ላይ፣ ፌስቡክ ላይ የተዘዋወረ ቪዲዮ አለ። እሱ ምንድን ነው? በዛ ላይም ደግሞ ታዋቂ እና ትልቅ ሼክ ኡስታዝ ቱርኪ አስተያየት ሰጥቷሉ። ዘውጁና ዘውጁና ይላሉ። ሚዲያ ዘውጁና ዘውጁና አለ ዘውጅኩም አረካምት ዘውጅኩም አንቺ ደግሞ ወደ እኔ አወጣሽ ዘውጅኩም ታአለዘውጁና ዘውጁና እያላችሁ እያለ ምን ለማለት ፈልጎ ነው እንደዚህ የሚሉ ሰዎች? እስኪ እኔ ግራ ገባኝ። ብዙ ሲቀባበሉት አይቻለው። ዘውጁና ማለት ቪዲዮ ሲቀባበሉ ያዩት ለመናገር ያገቡትም ዘውጁ ነው ሲሉ ነው ያየሁት እና ዘውጁና ማለት ያው ባል ባልን ፈልጋለሁ መሰለኝ ትርጉም አለ። ዘውጁና ማለት በአረብኛ በአማርኛ፣ አግዳሩን ያገቡም እንደዚህ ይላሉ። ይዛ ይቻሉ ነው እሬ ወንድ ነው ሴት ነው ያየሽ ሴት ኧረ አይሆንም። ለሴቶች ለወንዶች ራሱ አለ መስፈርት፣ መስፈርት የሚሞላበት አለ። ለሴቶች ደግሞ ሀራም ሊሆን ይችላል። አለማው ከሆነ ቶባ አድርጎ ለመመለስ ይቻላል። እይታና ኮመንት ላይ ቶኖሽ እምና ወደ ገደለኝ እንግባ። ወደ ገደለውን ደግሞ በቃ ዘውጁና ዘውጁና ብሎ ወደ ውጭ ወጥቶ መለመን ይሻላል፣ ይፈቀዳል ግን ደግሞ በሞላ ወንድ ደግሞ በሞላ ወንድ አልኩ። አዎ ሴት ጠፋ እንጂ መት ወንድ ጠፋ ልን ዛወጁና አለች እንጂ ወንድ መቆም ወቆ ዛወጁና ማለት ዳሩ፣ ሀ ለእኛ ነው፣ ምድራችሁ ዳር እንደ እኔ ዳራችሁ ወላ። ምንድን ነው ዛወጁና ማለት? አግቡኝ ማለት ነው አይደል? ባጭሩ አግቡኝ አግቡኝ አግቡኝ እያላችሁ ነው፣ ወይም ዳሩኝ። እኔ አሁን እኔ ከታርጉልኝና ቀልድ ከጀመር ማቆሚያ የለኝና ወደ ገደለኝ እንግባና አብሽሩ እንላለን። ግን እውነት ከሆነ አብሽሩ፣ አብሽሩ ረጃሉ ወንድም አለው ማለት እስከ አራት ይፈቀዳል። አብሽሩ ምንም እንዳትጨናነቁ። እንደ ምን ነው ሸሪያ ነው ያለው እንጂ እኔ አይደለም።

አንተ ቁም ነገር ይዛሬ መጣው ኋላ ምንድን ነው? አዎ ይታም ብቻ ምንድን ኋላ ሰዎች ያሉት ለመጀመሪያም በቀልድ ይምጣ እንጂ የእውነት ነገርም ያሉ ሰዎችም አሉ። እዛ ውስጥ ምን ይታውቃል። አንድ ሰው ይሄ ሁሉ ሰው ለቀልድ ዘውጁና ይላል ማለት የፈለጋችሁ አላ ይስጣችሁ እንላለን። የቻላችሁ ደግሞ እስከ አራት ትፈቀዳል እንላለን ማለት በሚስል አግባ እያልክ ነው እ በሚስል አግባ እስከ አራት ትፈቀዳል ማለት የሚቻለው ወደ ገድ ለይ ነው። ወደ እናንተ ጥል ውስጥ ልንገባ ነው። ወላሂ ብራንክ እያረከኝ ነው። እዚሁ በዚ ካሜራ ፊት ለፊት ብራንክ ያደርገኝ ነው። እንደ ሰውየው አንቺ እንዳትናደጂ፣ ምነው አንዳንድ ሰዎች ያለ የማላቁ ሰዎች እንደሊማሩ አንዳንድ ነገሮች ማለት እንደዚህ እንደዚህ የምትፈልጉ ሰዎች ካላችሁ ማለት ነው። አዎ እንደዚህ ነው ኡስታዝ ኑሩም በሰፊ እንትን መሰጥቷሉ። አዎ የእነሱም ቪዲዮም አዝገብላችኋለሁ። ሁሉም ተረጋጉ እንላለን። በአጭሩ ሁለተኛው ደግሞ በዚህ ሰሞን በጣም ልባችን ተሰብሯል። የወላጅ እናት ነው ይሄ ስሜት የሚያውቁ ዱኒያ ችግር ብዙ ነገር ውስጥ ያስከትላል፣ ህይወትም አሳልፈው ይሰጣል ማለት ነው። ሱብሃነላህ ሱብሃነላህ። ለቤተሰቦቹ መጽናናት እንመኛለን። እነሱን ደግሞ አላህ ሙስሊሞችን ጀነት አልፊርደውስ ላይ ይስጣቸው። ምንም ማለትነግን እዚ ጋ ትንሽ ላቋርጥና ረጃሉ ትናንትና ራሱ ብቻ የሰርቻ ያለው ቪዲዮ ድንገት እስከ መጨረሻ መጨረሻ ካልሰሙት ነው እንጂ። በባህር የሚመጡ ሰዎች እኔ በእውነት ጥያቄ አለኝ ጥያቄ በባህር ስትመጡ እኮ የምታወጡት ብር ራሱ ብዙ ብር ነው አይደል? ትንሽ አይደል? አዎ ይወጣል በዛ በባህር ምትመጡበት ብር ወይ ሌላ ሀገራት ሄዱ በህጋዊ ወይም ሀገራችሁ ላይ ትንቀሳቀሱ። ይሄ እኮ ዝቅ ዝቅ ዝቅ ያለ አስተሳሰብ ስላላችሁ ነው እንጂ ከተሰራ፣ አዲስ አበባ ራሱ አረብ ሀገር ናት። የሀገር አብዛኛው ወደ በባህር የምትመጡ ሰዎች የክፍል ሀገር ልጆች ናቸው። አዲስ አበባ እኮ ማንኛውም ሰርታችሁ የምትበሉበት ሀገር አዲስ አበባ ናት። አዲስ አበባ ላይ ለመስተዳደር አትሞክሩም። በባህር የምትመጡበት ብር ሌላ ሀገር አትሄዱም። እቺ እናት የልጅ ቀበራችሁ ሳታይ ሁሌ አይን ሁሌ አሁን ከአሁን ልጅ የመጣል ብለህ ማልቀሱ ይሻላል፣ ወላ በባህር መተህ ሳትመጣ ታመህ ዛ ሙተህ አንደኛዋን አልቅሳ ቢወጣላት ይሻላታል። እናት ብቻ አይደለም ያለቀሰች። ይሄ ነገር አለም ነው አለም ቤተሰብ ያሉ ሰዎች ከኔ ጀምሮ ከአንቺም ጀምሮ ጨምሮ ያለለቀሰ ሰው አለ ይመስለኝ በአንዴ እንደተባሉ ከሆነ አራት ሰፊና ማለት አንድ ሰፊና ራሱ ከመቶ ሰው በላይ ነው የሚይዘው ወደ ሶስት መቶ ሰው በአንድ የአሳ ራት ሆነ ማለት ነው። ሱባናላ አላህ ይነጅ በለኝ። ይሄ ችግርማ አላህ ያንሳልን። እንደዚህ ነገር ልባችሁን አላህ ያድርቅ። በባህል ልትመጡ ምታስቡ ሰዎች አላህ ልባችሁን ይደፍነው። አረ ፍትህ፣ ይሄ ቪዲዮ ለመንግስታችን ይድረሰ። ወላይ ላዚ ጠቅላይ ሚኒስትር ዶክተር አብይ በባህር የሚመጡት ሰዎች ስራ ፍጠርላቸው ወይ፣ በህጋዊ እንደንመጣ ህጋዊ አድርጋቸው። በህጋዊ እንደሊመጡ ወይ ህጋዊ ይሄ ሁሉ ህጋዊ። በህጋዊ ብንመጣ ንድሮ ሰው በባህር ባልመጣ ንድሮ። ወይኔ ወላሂ ለአዚም ወይኔ፣ ወላሂ እኛ ኢትዮጵያኖች ግን በስንት ቦታ እናልቁ? በባህር እናልቃለን፣ በህጋዊ መተን እናልቃለን። ብቻ አላህ ይድረስልን እዚህ በኋላ ለምትገቡ መግባት ለምታስቡ ሰዎች ራሳችሁን ወላሂ፣ ለመጀመሪያም ደግሞ ጭንቅላታችሁ ክፈቱ። እኛም ለመጀመሪያ ሳንከፍት ወጥተናል። እናንተም ደግሞ ክፈቱ። በመቶ ሺህ ነው የምትወጡት። አይደለም መቶ ሺህ አካፍሉና በሀያ ሀያ ሺህ አንዳንድ ነገሮች የሚያስፋፋ ንግድ ነገር ሞክሩት። ከሞክራችሁ በኋላ ሊያስፋፋ ይችላል። እንደዚህ ህይወታችሁ አሳልፋችሁ እንዳትሰጡ። ጨካኝ ናችሁ። በባህር መመጡ ሰዎች ወላሂ በጣም ያሳዝናል። ለቤተሰቦቹ ከለስ በስማላት እንመኛለን። በስተመጨረሻ እንደዚህ እንላለን፣ ዘወጁና እንዳትረሱ ማለት እፈልጋለሁ። ሰላሙ አሌይኩም ወረመቱላ ወበረካቱ። እሱ እናንተ በኋላ ምንደርስበት ይሆናል ዘወጁና የሚለው ነገር።